ሰላም ጤና ስትለን ተከታታዮቻችን፣ ይህ ሪያሊቲ ሚዲያ ነው። ከሪያሊቲ ሚዲያ አዳዲስ እና ወቅታዊ መረጃዎችን ይዘን ቀርበናል። በየዕለቱ የምናቀርባቸው መረጃዎች ቀድመው እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትረሱ እያስታወስናችሁ ወደ ዕለቱ መረጃዎች እናልፋለን። የ12ኛ ክፍል ብሔራዊ ፈተና ላይ ለመቀመጥ ብሔራዊ መታወቂያ ወይም ናሽናል አይዲ ቅድመ ሁኔታ ተደረገ። የትምህርት ምዘናና ፈተናዎች አገልግሎት ብሔራዊ መታወቂያ ናሽናል አይዲ ለፈተና ለመቀመጥ ቅድመ ሁኔታ ነው ብሏል። ማንኛውም የ2018 ትምህርት ዘመን 12ኛ ክፍል አገር አቀፍ ፈተና ተፈታኝ ብሔራዊ መታወቂያ ከፈተና ምዝገባ ቀደም ብሎ ማውጣት እና በእጁ መያዝ ይገባዋል ሲል አሳውቋል። ብሔራዊ መታወቂያ ወይም ናሽናል አይዲ የሌለው ተማሪ ለፈተና መመዝገብም ሆነ በማንኛውም ሁኔታ መፈተን አይችልም ሲልም አስገንዝቧል። ተማሪዎች የብሔራዊ መታወቂያ ይዘው እንዲገኙ የተማሪ ቤተሰብ፣ መምህራን፣ ትምህርት አመራሮች፣ የሚዲያ አካላት ተገቢውን ድጋፍ እንዲያደርጉ ጥሪ ቀርበዋል። የዘረፋ ወንጀል ፈጽመው ለማምለጥ የሞከሩ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ተጠርጣሪዎቹ የጸጥታ አካል የሚመስል የደንብ ልብስ በመልበስ የዘረፋ ወንጀል ፈጽመው በቁጥጥር ስር የዋሉት ጥቅምት 11 ቀን 2018 ዓ ም በቦሌ ክፍለ ከተማ ወረዳ 14 ጃክሮስ ተብሎ በሚጠራው አካባቢ ነው። አብርሃም አሸናፊና ዳግም ብርሃን የተባሉት ሁለት ተጠርጣሪዎች ወንጀሉን የፈጸሙት ረዴት አህመድ የተባለች ግለሰብ ላይ እንደሆነ ፖሊስ ገልጿል። ረዴት አህመድ በአቃቂ ቃሊቴ ክፍለ ከተማ ወረዳ ሦስት ልዩ ቦታው አባ ሳሙኤል መቶ አርባ ሰፈር ተብሎ በሚጠራው አካባቢ የሚገኝ የንግድ ሱቋን ዘግታ በመውጣት የሰሌዳ ቁጥር ኮድ ሁለት ቢ ሰማኒያ ስምንት አምስት ዘጠኝ አምስት አዲስ አበባ የሆነ ተሽከርካሪ እያሽከረከረች ስትጓዝ ከጥቂት ሜትሮች ጉዞ በኋላ እንዳስቆሟት ታውቋል። ተጠርጣሪዎቹ የግለ ተበዳይን ከሾፌር መቀመጫ ላይ አስወርደው ከኋላ እንድትቀመጥ ካደረጉ በኋላ ተሽከርካሪውን ራሳቸው እያሽከረከሩ በሚፈልጉት አቅጣጫ እንደወሰዷት እና አምስት መቶ ሺህ ብር ወደ አካውንታቸው እንድታስገባ እንዳስገደዷት የፖሊስ ምርመራ መዝገቡ ያስረዳል። የግል ተበዳይ ተጠየቀችውን ያህል ገንዘብ እንደሌላት ስትገልጽላቸው በወቅቱ በእጇ ይዛው የነበረውን ስምንት ሺህ ሰባት መቶ ብር ጥሬ ገንዘብ እና ሁለት ሞባይል ስልኮችን ዘርፈው እሷን ካስወረዱ በኋላ መኪናውን እየነዱ በተቃራኒ አቅጣጫ ተጉዘው ለማምለጥ ሲሞክሩ ከሌላ ተሽከርካሪ ጋር ተጋጭተው የትራፊክ አደጋ አድርሰዋል። ከአደጋው በኋላ ከተሽከርካሪው ወርደው በመሮጥ ሰው ቤት ገብተው ሊሰወሩ ቢሞክሩም ሳጂን ፋንታውን አለምነህ በተባለ የአዲስ አበባ ፖሊስ ሞተረኛ ትራፊክ እና በኅብረተሰቡ ትብብር ከነኤግዚቢቱ በቁጥጥር ስር ውለዋል። ግለሰቦቹ ከጸጥታ አካል ጋር ተመሳሳይነት ያለው የደንብ ልብስ ይልበሱ እንጂ የጸጥታ አካል እንዳልሆኑ መረጋገጡንና ከወንጀሉ ጋር ተያይዞ ተጨማሪ ምርመራ እየተካሄደ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። የጸጥታ አካል በመምሰልና ተመሳሳይነት ያለው የደንብ ልብስ በመልበስ ወንጀል የሚፈጽሙ ግለሰቦች ሊያጋጥሙ እንደሚችሉ ህብረተሰቡ ተገንዝቦ አጠራጣሪ ሁኔታዎች ሲያጋጥሙት ለሚመለከተው የጸጥታ አካል ጥቆማ እና መረጃ በመስጠት ትብብሩን እንዲያጠናክር ፖሊስ ጥሪውን አቅርቧል። ከእኔ ውጭ ሌላ ሰው ጋር ለምን ሄድክ በማለት ባለቤቷን በመጥረቢያ ቆራርጣ የገደለችው ግለሰብ በቁጥጥር ስር ዋለች። በምስራቅ ጎጃም ዞን አስተዳደር በደብረ ኤልያስ ወረዳ 01 ቀበሌ ጥቅምት 11 ቀን 2018 ዓ ም ሌሊት ላይ ባለቤቷን በመጥረቢያ መታ የገደለችው ግለሰብ በቁጥጥር ስር ዋለች። የደብረ ኤልያስ ወረዳ ፖሊስ ጽህፈት ቤት ኃላፊ የሆኑት ኢንስፔክተር ደመቀ አበዋ ለብስራት ሬዲዮ እንደገለጹት ወይዘሮ የዝና ዋጋው የተባለችው ግለሰብ የትዳር አጋር የልጅ አባቷን አቶ ሞኜ አንተነህን ሌላ ሴት ጋር ለምን ሄድክ በማለት በመጥረቢያ ቆራርጣ መግደሏን ገልጸዋል። ድርጊቱን ከፈጸመች በኋላ መኖሪያ ቤታቸው ውስጥ አስክሬኑን አውላ በማሳደር ጥቅምት 12 ቀን 2018 ዓ ም አስክሬኑን ከቤት 100 ሜትር አካባቢ አውጥታ የጣለች ሲሆን የአካባቢው ማህበረሰብም ለፖሊስ ባደረሰው ጥቆማ ፖሊስ ቦታው ላይ ተገኝቷል። በዚህም ፖሊስ ባደረገው ምርመራ እና ክትትል ሟች መኖሪያ ቤታቸው ውስጥ እንደተገደለ ፍንጭ በመገኘቱ ፖሊስ የሟች ባለቤትን በቁጥጥር ስር አውሎ ባደረገው ምርመራና ማጣራት ወይዘሮ የዝና ዋጋው የአንድ ልጅ አባቷን አቶ ሞኝ አንተነህን በቅናት መንፈስ እንደገደለችው ቃሏን ለፖሊስ የሰጠች ሲሆን ፖሊስ ምርመራውን በማጠናከር ግለሰቧ ተገቢውን ቅጣት እንድታገኝ እየሰራ እንደሆነ ኢንስፔክተር ደመቀ አበዋ ገልጸዋል። ኦፌኮ በምዕራብ ሸዋ ዞን ኖኖ ወረዳ በፋኖ ስም የተደራጁ ጽንፈኛ ታጣቂዎች ጥቅምት ዘጠኝ በፈጸሙት ጥቃት ከሀያ አምስት በላይ ንጹሃን ተገድለዋል ሲል ባወጣው መግለጫ አውግዟል። ኦፌኮ የፌዴራሉና የክልሉ መንግስታት ታጣቂዎቹን ከወረዳው ለማጽዳት በቂ ጸጥታ ኃይል በአስቸኳይ እንዲያሰማሩ ጠይቋል። በኖኖ ወረዳና ሌሎች አካባቢዎች በኦሮሞ ብሔር ተወላጆች ላይ በሚፈጸመው ጥቃቶች ላይ ገለልተኛና ግልጽ ምርመራ እንዲደረግ የጠየቀው ፓርቲው አጥፊዎቹም ተለይተው ለፍርድ እንዲቀርቡ አሳስቧል። ኦፌኮ ለንጹሐን ህይወት መጥፋት ምክንያት የሆኑ የመንግስትና የጸጥታ አካላትም በህግ ተጠያቂ መሆን አለባቸው ያለ ሲሆን መንግስት ችግሮችን ለመፍታት እውነተኛ እና ሁሉን አቀፍ ድርድር እንዲጀምርም ጥሪ አድርጓል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ግጭቶች ቆመው ሰላምና እርቅ እድል እንዲያገኙና በድርድር እንዲፈቱ ቅዱስ ሲኖዶስ ጥረት እንዲያደርግ የሲኖዶሱን ጉባኤ መጀመር አስመልክተው ባስተላለፉት መልእክት ጠይቀዋል። ፓትርያርኩ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ለሰላም መስፈንና ለልማት እድገት መረጋገጥ ወደ መግባባት እንዲመጡም ተማጽነዋል። በአገሪቱ ሰላም መጥፋቱ በቤተ ክርስቲያኗ ተከታዮች ላይ ሞትን ጨምሮ ብዙ ችግሮች እያስከተለ መሆኑን የገለጡት ፓትርያርኩ ሆኖም በቤተ ክርስቲያኗ እና ተከታዮቿ ላይ የሚፈጸሙ ድርጊቶች ህገ መንግስት በቀጥታ የሚጻረሩ ቢሆኑም አጥፊዎቹን የሚያስቁምና በህግ ተጠያቂ የሚያደርግ አካል ግን እስካሁን አልተገኘም በማለት ቅሬታቸውን ገልጸዋል። በትግራይ ጋዜጠኞች ከፍተኛ ጫና እንደሚደርስባቸው ዓለም አቀፉ የጋዜጠኞች መብት ተከላካይ ቡድን ሲፒጄ ሰሞኑን ባወጣው መረጃ አስታውቋል። የሰሜኑ ጦርነት ካበቃ በኋላም ትግራይ ለጋዜጠኞች አደገኛ ሆና መቀጠሏን ቡድኑ ገልጧል። ቡድኑ በትግራይ በተለያዩ የፖለቲካ አንጃዎች መካከል በተፈጠረው የስልጣን ሽኩቻ ሳቢያ በክልሉ የሚንቀሳቀሱ ጋዜጠኞች ጥይት እንደሚተኮስባቸው ለእስር እንደሚዳረጉና ቤታቸው እንደሚፈተሽ አትቷል። በትግራይ ደቡብ ምስራቅ ዞን ሰባ እንደርታ ወረዳ ፖሊስ ህፃናትን ጨምሮ በሰው አዘዋዋሪዎች አማካኝነት ከሀገር ለመውጣት በተሽከርካሪ ሲጓዙ የነበሩ ከሰባ በላይ ኢ መደበኛ ፍልሰተኞችን የፍተሻ ኬላ ላይ እንደታደገ ጊዜያዊ አስተዳደሩ ካሰራጨው መረጃ ላይ ለመመልከት ተችሏል። ፖሊስ ሶስት የታጠቁ ተጠርጣሪ ሰው አዘዋዋሪዎችን እና ተሽከርካሪውን ሹፌር በቁጥጥር ስር መዋሉ ተገልጧል። ፖሊስ ከዚህ ወንጀል ጀርባ ያሉ ሌሎች የሰው አዘዋዋሪዎችን በቁጥጥር ስር ለመዋል ምርመራ እያደረገ እንደሆነም መረጃው አመልክቷል። ኢትዮጵያ ለፋይናንስ ማጭበርበር ወንጀል ከ112 ሀገራት 12ተኛ ደረጃ ላይ የተቀመጠች በተያዘው ሳምንት የወጣው የዓለም የማጭበርበር ወንጀል ጠቋሚ ኢትዮጵያ በዲጂታልና የፋይናንስ ወንጀል መከላከል ረገድ ስር የሰደዱ ድክመቶች እንዳሉባት ጠቅሷል። በምስራቅ አፍሪካ ከኢትዮጵያ ሌላ ለፋይናንስ የማጭበርበር ወንጀሎች በከፍተኛ ደረጃ ተጋላጭ የሆኑት ኡጋንዳ፣ ታንዛኒያ እና ሩዋንዳ እንደሆኑ ሳምሰብ የተባለ ዓለም አቀፍ ተቋም ባወጣው ሪፖርት ገልጧል። ኢትዮጵያ ባለፈው የአውሮፓውያን ዓመት ከ አንድ መቶ ሶስት ሀገራት ያገኘችው ደረጃ 99ኛ ነበር። ቨርጂኒያ ጂዩፍሬ የጄፍሪ ኤፕስታይን የፆታ ዝውውር መረብ ሰለባ ከሆኑ ታዋቂ ሰለባዎች መካከል አንዷ ናት። ጄፍሪ ኤፕስታይን ዕድሜያቸው ያልደረሱ ልጃገረዶችን ለራሱና ለሀብታም ሰዎች በማቅረብ የሚታወቅ ነበር። ነገር ግን አወዛጋቢ በሆነ ሁኔታ እስር ቤት ውስጥ ሕይወቱ አልፏል። ቨርጂኒያ ጂዩፍሬ ኖቦዲ ገርል በሚለው ከሞተች በኋላ በታተመው ማስታወሻዋ ላይ በዝርዝር ስለደረሰባት አስከፊ ጥቃት አስረድታለች። ይህም ስሙ ባልተጠቀሰ እስራኤላዊ ጠቅላይ ሚኒስትር በጭካኔ መደብደቧን እና መደፈሯን ያካትታል። ቨርጂኒያ በጻፈችው ማስታወሻዋ ከኤፕስታይን ጋር በቆየሁባቸው ዓመታት ውስጥ እጅግ በጣም ብዙ ለሆኑ ሀብታምና ኃያል ሰዎች አከራይተውኛል። ሁልጊዜ ጠቀሙብኝ ነበር፣ እዋረድ ነበር እና በአንዳንድ አጋጣሚዎች ያንቁኝ ነበር፣ እደበደብ ነበር እና ደም ይፈሰኝ ነበር ያለች ሲሆን አክላም የጾታ ባሪያ ሆኜ ልሞት እችላለሁ ብላ ነበር። በአውስትራሊያ ውስጥ ራሷን ካጠፋች ከስድስት ወራት በኋላ የተለቀቀው ኖባዲስ ገርል የተሰኘው መጽሐፍ ጂዩፍሬ በታዳጊነት ዕድሜዋ ላይ ደርሶባት የነበረውን ጥቃትና ለራሷና ለሌሎች ሰለባዎች ፍትህ ለማግኘት ያደረገችውን የዓመታት ትግል ይተርካል። የሚገርመው በአሜሪካ እትም ላይ ጂዩፍሬ ጥቃት ፈጽሞባት የነበረውን ሰው ታዋቂ ጠቅላይ ሚኒስትር በማለት ብቻ የጠራችው ሲሆን የእንግሊዝ እትም ግን የቀድሞ ሚኒስትር የሚለውን ቃል ተጠቅሟል፣ ልዩነቱ ለምን እንደተፈጠረ ግልጽ አይደለም። ጂዩፍሬ ኤፕስታይን ካሪቢያን ላይ የነበራትን ጊዜ ስትገልጽ ኤፕስታይን ከዚህ በፊት ከማንም በላይ በጭካኔ ለደፈረኝ ሰው አስተላልፎኛል ብላለች። በዚያን ጊዜ የ18 ዓመት ወጣት ነበረች። በመቀጠልም ራሴን እስክስት ድረስ ደጋግሞ አንቆኛል። ስፈራ ማየቱ ያስደስተው ነበር። በጣም በሚያስደነግጥ ሁኔታ ጠቅላይ ሚኒስትሩ ሲያሰቃየኝ ይስቃል እና እንዲያቆም ስለምነው የበለጠ ይናደድ ነበር ብላለች። ከዚያ ቀን በኋላ እያለቀስኩ በድጋሚ ወደ እሱ እንዳይመልሰኝ ኤፕስታይንን ለመንኩት በማለት ቀጥላለች። ተንበርክኬ ለመንኩት። ኤፕስታይን ሰውየውን ይፈራው እንደሆነ ወይም ውለታ ያለበት እንደሆነ አላውቅም አንዳንዴ እንደዚህ ይደርስብሻል፣ በማለት በግዴለሽነት በድጋሚ ወሰደኝ። ቨርጂኒያ ጂዩፍሬ የጻፈችው ኖባዲስ ገርል የሜሞር ኦፍ ሰርቫይቪንግ አቢዩዝ ኤንድ ፋይቲንግ ፎር ጀስቲስ የተሰኘ መጽሐፍት በኦክቶበር 21 2025 የታተመ ሲሆን ይህ ማስታወሻ በእስራኤል ጠቅላይ ሚኒስትር በጭካኔ መደፈሯን እና ከብሪታንያ ልዑል አንድሪው ጋር በግድ የጾታ ግንኙነት እንድትፈጽም መደረጓን ዝርዝር ማስረጃዎችን ጨምሮ በውስጡ እጅግ ብዙ አስደንጋጭ የሆኑ በደሎችና ጥቃቶችን ይዟል። ለዛሬ ያዘጋጀንላችሁ ይህን ይመስላል። በተመሳሳይ ዝግጅት ተመልሰን እንመጣለን። እስከዛው በሰላም ቆዩን እያልን እንደተለመደው ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ እናስታወሳችኋለን። መልካም ጊዜ